እግዚአብሔር ኖጋ ሄደና አለም ሊጠፋ ነው መርከብ ስራ ቤተሰብን ይዘገባ እንስሳ አስገባ ነው እሺ ብሎ ሰው እየሰደበ እሱ መርከብ ይሰራ መርከብ ውስጥ መጨረሻ ቀን ዝናቡ መጣ እሱ ገባ ቤተሰቡ ገባ እንስሳ ገባ ሰው ሳይገባ ማለት ነው እንስሳ ገባ ከዛ በኋላ መጽሐፍ ሲናገር እግዚአብሔር ከኋላ ዘጋበት ይላል ዝናብ መጣ አነሳት መርከቧ መርከቧ ጂፒኤስ የላት አስፈሪ ዝናቡ አርባ ቀን ከታችም ከላይ ያቺ መርከብ የት እንደምትሄድ ሰውየው የማያውቀው የሚያውቀው ምንድን ነው ጌታ ተናግሮታል። ሄዳ ሄዳ ያ ነገር ምንም መሬ የለው ምን የለው ተራራ አናት ላይ ቁጭ አድርገው። ለምን የተሰጠው ቃል ዝናብ ተንደስቶ አስፈሪ የሆነ ነጎድጓድ ሊያቆሙ አይችልም። ከኖ በኋላ የኖሆን ዘር ወሰደና ማንን ጋር መጣ? አብርሃም ጋር መጣ። አብርሃም እንዲያለው ውጣ፣ ወደማሳይ ውጣ፣ ወደማሳይ ውጣ፣ ከዛ እባርካለሁ፣ አበዛለሁ፣ እንዲያረጋለሁ ብሎ ኪዳን ገባ። አብርሃም እግዜር ወዳለው ስፍራ ሲሄድ እግዚር ያለውን ብቻ ለማድረግ ወስኖ ነው። ሎጥን ይዞት ወጣ። ተጨማሪ ዘመድን ተው፣ ግን ሎጥን ይዞት የሎጥ ክብሩ አብርሃም ነበር። ከአብርሃም የተለየቀን ሎጥ በቃ ጠፋ። ለምን? እግዚአብሔር በሎጥ ሳይሆን በአብርሃም ውስጥ ያየው ትውልድ አለ፣ ማ ኢየሱስ። አብርሃም የሆነ ጊዜ ወደ ግብፅ ሄደ። ሚስቱ ቆንጆ ነች ነች አለ። እግዚአብሔር በሌሊት ንጉሱ ጋር መጣና እችን ሴት ከነካ ሙትናል። የእግዚአብሔር ኪዳን ከእናንተ ጋር ያለው ኪዳን በደከማችሁ ቀን ራሱ ይሰራል። ባሏ አለው ነቢይ ስለሆነ ይጸልይልሃል። ቀጥሎ እንደምታውቃላችሁ እግዚአብሔር ለአብርሃም ከገባው ኪዳን የተነሳ የዛን ንጉሥ የግብፃውያን ሴቶች በሙሉ ማፀን ዘግቶ ነበር። ከአብርሃም የተነሳ እቺ ከነካ ጉድ ፈላ። ከዛ አብርሃም ጸለየ፣ የሁሉም ማፀን ተከፈተ። ይስሐቅ ጋርም በጌራራ ብዙ ቁጭ በላል። ወደ ግብፅ እንዳትሄድ ሚስቱን ተመኟት እሱም መቴነች አለ። ከዛስ እግዚአብሔር መጣ። ምን ሆናል? አንተ ሚስትህን ነክተን ቢሆን ኖሮ ገደልከን ነበረ። ኦኬ በቃ እኔ ምንም አላካውን በኋላ ፈርቼ ነው አለ። እዛው ቆፈረ፣ ምንጭ ይወጣልታል። ይቀኑበታል፣ ስቶላቸው ይላል፣ ስቶላቸው ይላል። ድርቅ ነው ምድሩ ላይ ረሆቦት ሆነ። ከዛ ደግሞ ዘራ በድርቅ መቶ ጥፋጨደ እግዚአብሔር ባረከለት። ከዛ ምንድን ሚል ታውቃል? ጌሬራ እሱ እኮ ጌሬራ አይደለም እሱ ጌሬራ ይሱ አይደለም መጥተው ሰዎቹ ይስቅ አንድ ነው። የጌራራ ሰውት በሙሉ መጥተው ፈርተንሃል፣ ስለዚህ ውል እንግባ፣ እንደማታጠፋን ቃል ግባ ልናል። ለምን ድረ የፈሩት ኪዳን ው ከእግዚአብሔር ጋር ኪዳን ብቻ ይኖረ እንጂ ከአንተ ጋር የሚጣሉ በሙሉ ይደቃሉ።